ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድ አድማጮቻችን፣ ይህ ፋስት ስፖርት ቲዩብ ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች የሚቀጥል ሲሆን ቅዳሜ 2 ሰዓት ከ30 በለንደን ደርቢ ቶትንሃም ሆትስበርግ ከቼልሲ የሚያደርጉት ጨዋታ በጉጉት ይጠበቃል። ክቡራትና ክቡራን ውድ አድማጮቻችን ጨዋታውን በተመለከተ የወጡ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። አሰልጣኝ ዞ ማሬስካ ያነሷቸውን ዋና ዋና ነጥቦችን እንመለከታለን። አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ የአስረኛ ሳምንት ጨዋታዎች እንግዲህ ቅዳሜና እሁድ ቀጥሎ ይደረጋሉ። ቅዳሜ ምሽት 2 ሰዓት ከሰላሳ 30 በለንደን ደርቢ ቼልሲ ከሜዳ ውጪ ከቶትንሃም ሆስፐር ጋር ይፋለማል። ቶትንሃም ሆስፐር እንግዲህ አሁን ላይ 17 ነጥብ በመያዝ ሶስተኛ ደረጃ ላይ ይገኛል። ቼልሲ በአንጻሩ 14 ነጥብ በመያዝ ዘጠነኛ ደረጃ ላይ ይገኛል። ሁለቱ የሚያደርጉት ጨዋታ በጉጉትና በናፍቆት የሚደረግ ነው። ምክንያቱም ብዙ ጊዜ ሁለቱ የሚያደርጉት ጨዋታ በማጥቃት ላይ የተመሰረተ የአጭ ዋት ስታይል ነው ይዘው ወደ ሜዳ የሚገቡት። ለገለልተኛ እግር ኳስ ተመልካች ፍጹም አዝናኝ የሆነ በናፍቆት የሚጠበቅ ጨዋታ ነው። ብዙ ጊዜ ሁለቱ ቡድኖች የሚያደርጉት ጨዋታ ካስታወሳችሁ እንግዲህ ቶትንሃም ሁለት ለዜሮ እየመራ ከዚህ በፊት በነበረው የፕሪሚየር ሊግ ጨዋታ ቼልሲ ከኋላ ተነስቶ አራት ጎሎችን አስቆጥሮ ጨዋታው አራት ለሶስት መጠናቀቁ እናስታውሳለን። ጨዋታው ምን ያህል በማጥቃት ላይ የተመሰረተ እንደነበረና ምን ያህል ፈጣን የማጥቃት እንቅስቃሴ ሁለቱን ቡድኖች እንዳደረጉ የቅርብ ጊዜ ትውስታችን ነውና። የሁለቱ የለንደን ደርቢ ክለቦች ጨዋታ በእጅጉ የሚናፈቅ በሙከራዎች የተሞላ በርካታ ጎሎች የሚቆጠሩበት ለገለልተኛ ለደጋፊዎችም ለገለልተኛ ደጋፊዎችም በእጅጉ የሚያስደስት ጨዋታ ነው ብሎ መናገር ይቻላል። በፕሪሚየር ሊጉ ቼልሲ ባለፈው ሳምንት በሰንደርላንድ በሜዳው ስታንፎርድ ብሪጅ ሁለት ለአንድ ተሸንፎ ነው አሁን ላይ ወደ ቶትንሃም ወስፐራ አድርጎ ጨዋታውን የሚያከናውነው። በአንጻሩ ቶትንሃም ኤቨርተንን ሶስት ለዜሮ በማሸነፍ እንግዲህ አሁን ላይ ሶስተኛ ደረጃ ላይ በመቀመጥ በእንግሊዝ ፕሪሚየር ሊግ እንግዲህ ጥሩ ደረጃ ላይ ይገኛል። በካራባው ካፕ ቼልሲ ወልፍስን አራት ለሶስት በሆነ ውጤት በማሸነፍ ወደ ቀጣዩ ዙር አልፎ ከካርዲፍ ሲቲ መደልደሉ እናስታውሳለን። በአንጻሩ ቶትንሃም በኒውካስትል ዩናይትድ ሁለት ዜሮ ተሸንፎ ከካራባው ካፕ የአራተኛ ዙር ከካራባው ካፕ ውጪ መሆኑ የሚታወስ ነው። እና በፕሪሚየር ሊጉ ቼልሲ ተሸንፎ በአንጻሩ ቶትንሃም አሸንፎ ነው የተገናኙት። በአንጻሩ በካራባው ካፕ ደግሞ ቼልሲ አሸንፎ ቶትንሃም ሽንፈትን አስተናግዶ ነው ሁለቱ ቡድኖች አሁን ለለንደን ደርቢ የተገናኙት። የሁለቱ የለንደን ክለቦች የእርስ በርስ ግንኙነት ቁጥራዊ አሃዞችን ስንመለከት እንግዲህ ቼልሲ ወደ ስፐርስ ሜዳ ሄዶ ካደረጋቸው ስድስት ጨዋታዎች መካከል አምስቱን ማሸነፍ ችሏል። ይህ ትልቅ ሪከርድ ነው። በእንግሊዝ ፕሪምየር ሊግ ታሪክ በቶትንሃም ለቶትንሃም ኦስፐር ሜዳ ሄዶ በተከታታይ ካደረጋቸው ቶትንሃም ካደረጋቸው ጨዋታዎች በርካታ ጨዋታዎችን የተሸነፈው በቼልሲ ነው። እንግዲህ አስቡት ከስድስት ጨዋታዎች መካከል አምስቱን ቼልሲ የቶትንሃም ሜዳ ድረስ ሄዶ ቼልሲ ማሸነፍ ችሏልና ቼልሲ ቶትንሃም ላይ ትልቅ ሪከርድ አለው ብሎ መናገር ይቻላል። እንግዲህ ቼልሲ ብቸኛው ክለብ ነው ከቶትንሃም ሜዳ ሄዶ እንግዲህ ብዙ ጨዋታዎችን ያሸነፈ ክለብ ነው ብሎ መናገር ይቻላል። ሁለቱ ቲሞች በሁሉም ውድድሮች በአጠቃላይ ማለት ነው በካራቦካ በኤፌካ በፕሪሚየር ሊግ እንደዚሁም በሌሎች ውድድሮች ላይ ከ163 ጊዜ ተገናኝተዋል። ቼልሲ 74ቱን ማሸነፍ ችሏል። በአንጻሩ ቶትንሃም ሃምሳ ጊዜ አሸንፏል። ሰላሳ ዘጠኝ ጊዜ ደግሞ አቻ ተለያይቷል። በዚህም ከሄድን እንግዲህ ቼልሲ የበላይነት አለው ሰባ አራት ጊዜ በማሸነፍ ቶትንሃምን በሁሉም ውድድሮች ላይ የበላይነት ተጎናጽፏል። ቶትንሃም ስፐር እንግዲህ ከቼልሲ ካደረጋቸው 13 ተከታታይ ጨዋታዎች ውስጥ አንዱን ብቻ ነው ማሸነፍ የቻለው። በእነዚህ 13 ጨዋታዎች ሁሉ ሽንፈትን አስተናግዷል። ጥቂት ጨዋታዎች ብቻ ነው አቻ ያወጣውና በብዙ ጊዜ ቼልሲ ቶትንሃምን ማሸነፍ ይቀለዋል ይባላል። ምንም እንኳ ቶትንሃም እያንዳንዱ የፕሪሚየር ሊግ ጨዋታ ላይ እንደዚሁም ሌሎች የውድድሮች ላይ ጥሩ ፐርፎርማንስ ላይ ጥሩ አቋም ላይ ቢገኝም ከቼልሲ ጋር በሚያደርገው ጨዋታ ግን ብዙ ጊዜ እንደሚሸንፍ እናስተውላለን። ባለፈው ዓመት ካስታውሳችሁ ቶትንሃም እንግዲህ ረጅም ርቀት ፕሪሚየር ሊጉን እየመራ ሄዶ ነበረ። መጀመሪያ አካባቢ ቼልሲ ነው እንግዲህ ከቼልሲ ጋር ተገናኝቶ ተጫዋቾች በቀይ ወጥተውበት በቼልሲ አይሆነ ሆኖ ነበረ የተሸነፍ ነው እና የተሸነፈው ቶትንሃም ስለዚህ ቼልሲ በሁሉም ረገድ ቶትንሃም የማሸነፍ ትልቅ ሪከርድ አለው እና ከአሁን ላይ እንግዲህ በፕሪምየር ሊጉ ቅዳሜ ምሽት ሁለት ሰዓት ከሰላሳ ላይ የሚያደርጉት ጨዋታስ ምን ያሳየን ይሆን የሚለው ነገር ቼልሲ እንደተለመደው ጨዋታውን አሸንፎ ይወጣል ወይስ ቶትንሃም ይህንን ታሪኩን ይቀለብሳል የሚለው ነገር በጉጉት የሚጠበቅ ነው። በዚህ ዓመት ቶትንሃም የኮርና ጎሎችን የማስቆጠር ትሬንድ አለው። በርካታ ጎሎችን በኮርና ማስቆጠር ችሏል። ቼልሲና አርሰናልና ቼልሲ ብቻ ነው በኮርና ብዙ ጎል በማግባት የሚበልጧቸው ቶትንሃሞችን። ቼልሲና አርሰናል እያንዳንዳቸው ሰባት ሰባት ጎሎችን በኮርና ማስቆጠር ችሏል። በአንጻሩ ቶትንሃም ሆስፐር አምስት ጎሎችን በቴስታ ማስቆጠር ችሏል። ና የቶትንሃም ተጫዋቾች የኮርና ኳስ የማግባት ሬታቸው በእንግሊዝ ፕሪሚየር ሊግ ሶስተኛ ደረጃ ላይ ይገኛል። ከፍተኛ ነው ብሎ መናገር ይቻላል። ዛሬ ከሰዓት አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ከጋዜጠኞች ለተነሱላቸው ጥያቄዎች ማብራሪያ ሰጥቷል በመጀመሪያ የተጠየቁት ጥያቄ ስለ ፓልመር ነበረ የፓልመር ጉዳት ምን ላይ ይገኛል መቼ ይመለሳል ወደ ጨዋታው የሚል ጥያቄ ቀርቦላቸው ነበረ በቅርቡ ወደ ቼልሲ የልምምድ ማዕከል ይመለሳል ብዬ አስባለሁ ዛሬ ቁርስ ሲበላ አገኘሁትና በአንድ ሳምንት ውስጥ ትመለሳለህ ወይ ብዬ ጠየቅኩት እሱም እየሳቀ ነበረ ምንም መልስ አልሰጠኝምና ነገር ግን አሁንም ጠበቅነው ነው። በቅርቡ ከሚቀጥለው ሳምንት ጀምሮ ወደ ልምምድ ይመለሳል ብዬ ተስፋ አድርጋለሁ። ከዛ በሚቀጥሉት አንድ ወራት ውስጥ እንግዲህ መደበኛ ልምምድ አድርጎ ወደ ጨዋታ ይመለሳል የሚል ግምት አለኝ ሲሉ አሰልጣኝ ዞ ማሬስካ ተናግሯል። ሌላው አሰልጣኝ ኢንዞ ማሬስካ ያነሱት ነጥብ በካራባው ዋንጫ ቼልሲ ከወልቭስ ጋር ባደረገው ጨዋታ ላይ እንግዲህ በጨዋታው ላይ ያልተሰለፉት የቼልሲ ዋነኛ ተጫዋቾች ጂኦ ፔድሮ፣ ፔድሮ ኔቶ፣ ኢንዞ ፈርናንዴስ እና ሞሰይ ስካሴዶ ለቶትናሃሙ ጨዋታ ዝግጁ መሆናቸውን አረጋግጧል። እነዚህ አራት ተጫዋቾች እንግዲህ ከወልቭስ ጋር በተደረገው ጨዋታ ላይ አልተሰለፉም። ነገር ግን እረፍት ጉዳት ላይ ሆኖ ሳይሆን እረፍት ማግኘት ስላለባቸው ነው አሰልጣኝ ኢንዞ ማሬስካ አሳርፏቸው የነበረው። ነገር ግን አሁን ያነሱት ናሙ ጨዋታ ሙሉ ለሙሉ ዝግጁ ናቸው ብሏል። ሌላው አንድ ወሳኝ ያነሱት ነጥብ ግን ምንድነው? ሁል ጊዜ እነዚህ አራት ተጫዋቾችን በቋሚነት ይዘን አንቀጥልም፣ እረፍቶች ያስፈልጋቸዋል። አንዳንድ ጨዋታዎች ላይ ማረፍ አለባቸው፣ ሌሎች አማራጮችን ለመጠቀም እንገደዳለን ብሏል። እንግዲህ ቼልሲ በነዚህ ተጫዋቾች ጥገኛ መሆን የለበትም የሚል እምነት አለው። በፓልመርም ጥገኛ መሆን የለበትም የሚል አሰልጣኝ ኢንዞ ማሬስካ ጠንካራ አቋም አላቸውና እነዚህ ተጫዋቾችን ለመተካት ሌሎች ተጫዋቾችን አፈራርቀው እንደሚጠቀሙና እረፍቶችን እንደሚሰጧቸውም ተናግሯል። ስለዚህ ጆ ፔድሮ፣ ፔድሮኔቶ፣ ኢንዞ ፈርናንዴስ፣ ሞሰስ ካይሴዶ በነገው ጨዋታ ላይ በቋሚነት ጨዋታቸውን ይጀምራሉ ተብሎ ይጠበቃል። ነገር ግን በቀጣይ ባሉ ሌሎች ጨዋታዎች ላይ ግን እያንዳንዳቸው የሚያርፉበት እድል እንዳለና ሁልጊዜ እነዚህ ተጫዋቾች በቋሚነት ላናያቸው እንደምንችል አሰልጣኝ ኢንዞ ማሬስካ ዛሬ በሰጡት ጋዜጣዊ መግለጫ ላይ ካነሷቸው ሀሳቦች መካከል ነው። ሌላው አሰልጣኝ ኢንዞ ማሬስካ ስለ ቀይ ካርድ ስለ ተጫዋቾች ቀይ ካርድ ተነስቶላቸዋል። ይህን ከዚህ በኋላ የተጫዋቾች ቀይ ካርድ ማግኘትን እንደማይታገሱ ነው የተናገሩት። በተለይ ባለፈው ዴላፕ ልክ እንደገባ በካራባኦ ካፕ ከወልፍስ ጋር በተደረገው ጨዋታ ተቀይሮ ገብቶ ከሰባት ደቂቃዎች በኋላ ነው በቀይ ካርድ ከሜዳ የተሰናበተውና ይህንንም አስታከው እንግዲህ ከዚህ በኋላ ቀይ ካርድ የሚያዩ ተጫዋቾችን እንደማይታገሱና እርምጃ እንደሚወስዱ ነው የተናገሩት። የዴላፕን ስፔሲፊካሊ አንስተው ምንድን ነው ያሉት? ቢጫ ካርድ ካየ በኋላ እንዲረጋጋ ነግሬው ነበረ። ነገር ግን እሱ ፈቃደኛ አልሆነም። ቀይ ካርድ ሊመለከት ይችሏል እና ይሄ በጣም በጣም ያስከፋኝና፣ መሆን የሌለበት ነው ሲሉ አሰልጣኝ ዞ ማሬስካ ተናግሯል። ቀይ ካርዱ ይገባው ነበር ተብለው ለተጠየቁት ለተጠየቁ ጥያቄ ምንድን ነው ያሉት? በጣም ይገባዋል፣ ተገቢ የሆነ ቀይ ነው ያገኘው። ስለዚህ ከዚህ በኋላ እንደዚህ አይነት ነገር፣ የቀይ ካርድ ሁኔታን በትኩረት ነው የምከታተለው፣ ስለዚህ እርምጃ ወስዳለሁ ሲሉ አሰልጣኝ ዞ ማሬስካ ተናግሯል። እንግዲህ ቼልሲ ባለፉት ካደረጋቸው ስድሳ ዘጠኝ ጨዋታዎች መካከል ስድስት ተጫዋቾች ስድስት ቀይ ካርዶችን ማግኘት ይችሏል። ይሄ በእንግሊዝ ፕሪሚየር ሊግ ያልተለመደ ሪከርድ ነውና አሰልጣኝ ኢንዞ ማሬስካ እንግዲህ ከዚህ በኋላ የቀይ ካርድ ነገርን እንደማይታገሱና ተጫዋቾች በዲስፕሊን መጫወት እንዳለባቸው አስገንዝበዋል። የዴላፕን ቀይ ካርድ ሲገልጹት እንግዲህ ቃል በቃል ምንድነው ያሉት ቬሪ ቬሪ ስቱፒድ ሬድ ካርድ ዛት ወስ ኮምፕሊትሊ አነሰሰሪ ሲሉ ነው የገለጹት። እና በጣም በጣም ያበሳጨኝ የቀይ ካርድ አይነት ነው። በጣም በጣም ስቱፒድ የሆነ ቀይ ካርድ ነው። በዚህ መልኩ ቀይ ካርድ ማየት አልነበረበትም። ሶስትና አራት ጊዜ ደጋግሜ ነግሬው ነበር ብለው በጣም ብስጭታቸውን ተናግረዋል እና ከዚህ በኋላ እንግዲህ ቀይ ካርድ የሚያዩ የቼልሲ ተጫዋቾች አሰልጣኝ ኢንዞ ማሬስካ ይታገሷቸዋል ተብሎ አይታሰብም። እንግዲህ አሁን ላይ በጉዳት ምክንያት ለቼልሲ የማይተሰለፉ የቼልሲ ተጫዋቾችን ጠቅላላ አድርገን ስንመለከት ኮል ፓልመር የለም። ዳሪዮ ኢሶጎ እንደዚሁ በጉዳት ላይ ይገኛል። ባዳሽ ላይ እንደዚሁ ጉዳት ላይ ነው። ሌቪ ኮልዊል እነዚህ ተጫዋቾች እንግዲህ በቀጣዮቹ ቀናትና ሳምንታት ለቼልሲ የማይጫወቱ ይሆናል። ሌሎች ተጫዋቾች ግን ለጨዋታው ዝግጁ ናቸው። ስለዚህ ከእነዚህ ተጫዋቾች ያሉ ሳንቼስ በረኛ፣ ነጀምስ፣ ፎፋና፣ ቻሎባ፣ ኩኩሪያ፣ ኢንዞ ፈርናንዴዝ፣ ፔድሮ ኔቶ፣ ካይሴዶ፣ ሳንቶስ፣ ጋርናቾ፣ ጂዮ ፔድሮ፣ ስቲቫኦ፣ ጊተንስ፣ አቾምፖንግ እነዚህ የመሳሰሉ ተጫዋቾች እንግዲህ ለቶትናሃሙ ጨዋታ ሙሉ ለሙሉ ዝግጁ ናቸው ብሎ መናገር ይቻላል። የእግር ኳስ አናሊሲስ የሚሰራው ኦፕታ የተሰኘ እንግዲህ የስታቲክሶችን የሚያወጣ ተቋም ለቼልሲ ትልቅ የማሸነፍ ግምት ሰጥቶታል። 40.4 ፐርሰንት ቼልሲ የማሸነፍ ግምት አለው ብሎ አስቀምጧል። በአንጻሩ ለቶትንሃም የማሸነፍ ግምቱን 30.9 ነው በማለት ተቀራራቢ ለቼልሲ የማሸነፍ እድል ቢሰጠውም ተቀራራቢ የሆነ ውጤት ስታቲስቲክስ ማስቀመጥ ችሏል። በቶትንሃም በኩል ያሉ የጉዳት ሁኔታዎችን ስንመለከት ልክ እንደ ቼልሲ በርካታ የቶትንሃም ተጫዋቾች አሁን ላይ ጉዳት ላይ ይገኛሉ። ለምሳሌ ጀምስ ማዲሰን ጉዳት ላይ ነው። ዶሚኒክ ሶላንኬ እንደዚሁ በቁርጭምጭሚት ጉዳት ምክንያት በጨዋታው ላይ አይሰለፍም። አርቺግሬ፣ ቤን ዳቪስ፣ ሮሜሮ እንደዚሁም ደግሞ ቪካሪዮ እንደዚሁ አሁን ላይ ጉዳት ላይ ይገኛሉ። በእርግጥ ቪካሪዮ የተባለው ክሪስቲያን ቪካሪዮ የሚባለው ተጫዋች ባለፈው ቶትንሃም ከ ኒውካስትል ባደረገው ጨዋታ ላይ አልተሰለፍም ነበር፣ ነገር ግን ከቼልሲ ጋር በሚደረገው ጨዋታ ይሰለፋል ተብሎ ይጠበቃል። ሌላው ዣቪ ሲመንን እንመልከት እስኪ። ቼልሲ ሊያስፈርሙ ከነበሩ በክረምት ተጫዋቹ ዝውውር ሊያስፈርማቸው ከነበሩ ተጫዋቾች አንዱ ዣቪ ሲመንስ ነው እና አሁን ላይ ቶትንሃም ላይ ጥሩ ሪከርድ ጥሩ ሁኔታ ላይ አይገኝም። ቶትንሃም ሆትስፐር እንግዲህ እጅግ ውድ በሚባል ዋጋ ምናልባትም የክለቡ ሪከርድ በሚባል ዋጋ 51.8 ሚሊዮን ዩሮ በመክፈል ነበረ ለቶትንሃም ያስፈረመው አሁን ላይ እያሳየ ያለው እንቅስቃሴ ግን በጣም ደካማ ነው ብሎ መናገር ይቻላል። ጎሎችን ማስቆጠር ተስኖታል። እንደዚሁም አሲስት እያደረገ አይደለም እና ይህ የአጥቂ አማካይ ተጫዋች እንግዲህ አሁን ላይ ጥሩ ሁኔታ ላይ አይገኝም። ቼልሲ ሊያስፈርመው ተቃርቦ ቶትንሃም ለጥቂት ልጁን እንደወሰደው ይታወቃል። ከአርቢ የአርቢ ሌፕሺግ ተጫዋች ነበር እና ይህ ተጫዋች እንግዲህ ዣቪ ሲመን ከ ፓሪስ ሰን ጀርመን ውድ በሚባል ዋጋ ነበረ፣ አርቢ ሌፕሺግን የተቀላቀለው ኦልሞስት በ50 ሚሊዮን ዩሮ አርቢ ሌፕሺግ በቋሚነት አስፈርሞት ነበረ። ከዛ በኋላ ከቼልሲን ለመቀላቀል ንግግሮች ነበሩ። ነገር ግን ቶትንሃም እጅጉን ፈላጊ ሆኖ በመቅረቡ ቼልሲ ትንሽ ሸርተት የማለት ሁኔታ በማሳየቱ፣ እንደዚሁም ቶትንሃም እንግዲህ ማዲሰን መጎዳትን ተከትሎ እሱን ለመተካት በሚል በ52 ሚሊዮን ዩሮ አስፈርሞት እንግዲህ ወደ ቶትንሃም ኋይተር ትሬን ማስመጣት ችሎ ነበር ነበር። አሁን እያሳየው ያለው እንቅስቃሴ ግን ያን ያህል አይደለም። እና እንግዲህ ከቼልሲ ጋር በሚደረገው ጨዋታስ ምን ሊያሳይ ይችላል የሚለው ነገር የሚጠበቅ ነው። አሰልጣኝ ኢንዞ ማሬስካ ሌላው ስለ ቶትንሃም ያነሱት ነጥብ አለ። ቶትንሃም በጣም አሁን ላይ አስደናቂ ጨዋታን ከሚያሳዩ ቡድኖች መካከል ነው። የኢውሮፓ ሊግን ማንሳት ችሏል። ፕሪሚየር ሊጉም ላይ ሶስተኛ ደረጃ ላይ ይገኛሉ። ስለዚህ ከጨዋታው ከባድ ይሆናል ብዬ አስባለሁ። ዞሮ ዞሮ ለማሸነፍ እንጫወታለን ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል ። እሳቱ ቼልሲ በሚለው ከ አስራ ስምንት ሺህ ተከታይ ባለው ፔጅ ላይ ስለ ቼልሲ እና ቶትንሃም የለንደን ደርቢ ጨዋታ የኳስ ተመልካቾች ሀሳብና አስተያየት እንዲሰጡ ጠይቄ ነበረ። በርካታ የቼልሲ ደጋፊዎች ጨዋታውን በተመለከተ ሀሳባቸውን ተናግረዋል። የአንዳንዶቹን እንመልከት አወል ሁሴን በአሁኑ ሰዓት እኔ ስለ ቼልሲ ምንም ማለት ይከብደኛል አሰልጣኝ ዞ ማሬስካ ምንም ለቼልሲ አይመጥንም በቃ ክለቡ ወደ ወራድ እያስገባው ነው ይህን የመሰሉ ወጣት ከዋክብቶችን ይዞ የማንም ከሻምፒየንሺፕ የመጣ ክለብ መፈንጫ እያደረገን ነው ስለዚህ ምንም በአሰልጣኝ ዞ ማሬስካ ላይ እምነቱ የለኝም ሲል ሀሳቡን አስፍሯል የባስሮይ ልጅ ተካ የፌስቡክ ስሙ ነው የጂኦ ፔድሮ አቋም ስለቀነሰ ቤንች ማድረግ ያስፈልጋል ሲል ሀሳቡን ተናግሯል። ነው ጂኦ ፔድሮ ባለፉት ሰባት ጨዋታዎች ላይ አንድም ጎል ማስቆጠር አልቻለም፣ አንድም አሲስት ማድረግ አልቻለም። ስለዚህ አሰልጣኝ ዞ ማሬስካ የተሰኑ ጨዋታዎችን ተመልክቶ መሻሻሎችን የማያሳይ ከሆነ ቤንች ማድረግ አለበት ብዬ አስባለሁ። ዳዊት ቤስት ቼልሲ ፕሪምየር ሊግ ላይ ያላቸውን የአሸናፊነት ስሜት መመለስ አለባቸው። ትኩረት በጣም ይጎላቸዋል። በልጆቹ ብቃት ላይ ጥያቄ የለኝም። ችግሩ ቸልተኝነት ነው ሲል ሀሳቡን ገልጿል። ታምራት ተስፋዬ የቼልሲ ችግሩ መቶ ፐርሰንት ተከላካይና የተጫዋቾች ካርድ ማየት ነው። እስከዛሬ የተሸነፍንባቸው ጨዋታዎች በፖዚሽን በልጠናቸዋል። ነገር ግን ማሽ በተከላካዮች ምክንያት እየተሸነፍን ነው ሲል ሀሳቡን ተናግሯል። ዮሐንስ ምህረት ለማሸነፍ ጊተንስና ስቲቫኦ መግባት አለባቸው። ኢንዞ አስር ቁጥር ላይ መሆን አለበት። ላቪያና ካይሴዶ እንደዚሁ መሰለፍ አለባቸው ሲል ሐሳቡን አስፍሯል። ተመስገን በሪሁን ምንም መጨነቅ አያስፈልግም። ቶትንሃም ጠንካራ ጎኑ ክንፍ ላይ ነው፣ እሱ ደግሞ የእኛ አስተማማኝ ነው። ትንሽ መሀሉ ላይ ሱማቸውን ፖንግና ፎፋናን ማጣምር ነው። ሌላው ዕዳው ገብስ ነው። ቼልሲ ቶትንሃምን በቀላሉ ያሸንፋል ሲል ሀሳቡን ገልጿል። ቶባ ደንቢ በመሰረቱ ክለባችን ቼልሲ ቤስት 11 የሚባል ስኳድ ሊኖረው ይገባል። ሮቴሽን የሚባል የኢንዞ ማሪስካ ተጫዋቾች አመራረጥ አልተመቸኝም ሲል ሀሳቡን ገልጿል። ኦኤስ ሞ የፌስቡክ ስሙ ነው። የፓልበርን ቦታ ማን ይሸፍነዋል ነው የኔ ጥያቄ። ጆ ፔድሮ አልቻለም፣ ጭራሽ ለመልሶ ማጥቃት እያጋለጠ ነው ብሏል። እንግዲህ በርካታ የቼልሲ ደጋፊዎች ጆ ፔድሮ ላይ ጥያቄ ማንሳት ጀምረዋል። ምክንያቱም እያሳየ ያለው አቋም አሁን ላይ ከጊዜ ወደ ጊዜ እየወረደ በመሆኑ ነው። አቡዬ ከለንደን ቼልሲ ለማሸነፍ ማድረግ ያለበት አንደኛ፣ ከግብ ጠባቂው የሚጀመሩ የዘገዩ ኳሶችን ማፍጠን። አብዛኛዎቹን ደቂቃዎች ኳስ የሚንሸራተቱት በአራቱ ተከላካዮችና በግብ ጠባቂው ነው። ተከላካዮች ለአማካኞች ኳሶችን ቶሎ ቶሎ መልቀቅ አለባቸው። አማካኞቹም ለአጥቂዎቹ ቶሎ ቶሎ መልቀቅ አለባቸው። በአጠቃላይ በራሳቸው የግብ ክልል የሚያባክኑትን ደቂቃ መቀነስና ቶሎ ለመልሶ ማጥቃት መዘጋጀት አለባቸው ሲል ሀሳቡን አስፍሯል። በጣም የምስ ማማበት ጠቃሚ ሀሳብ ነው። መሀሪ ማቴዎስ፣ ማሬስካ የሚባል ሰውዮ ማባረር ያስፈልጋል። ቶሲንም እንደዚሁ ከስኳድ ውጪ ማድረግ አማራጭ የሌለው መፍትሄ ነው ሲል ሀሳቡን አስፍሯል። ወንደሰን አባቴ፣ ተከላካይ ነው የቼልሲ ዋነኛ ችግር፣ ተከላካዩን በደንብ መገምገም ያስፈልጋል ሲል ሀሳቡን አስፍሯል። ሙሐመድ ገለቶ ተከላካይ እንኳን ቢጠፋ ቶሲን የሚባል ተጫዋች መሰለፍ የለበትም ሲል ሀሳቡን ገልጿል። ብዙ እንግዲህ አብዛኞቹ ደጋፊዎች ድል ለቼልሲ የሚል ሀሳባቸውን እየሰጡ ይገኛሉ። ሲኤፍሲ ሚፍታህ የፌስቡክ ሱም ነው እንደውም ተጫዋቾቹ የግል ኳሊቲያቸው አሪፍ ስለሆነ ነው እንጂ ማሬስካ ምንም የቡድን ስራ እየሰራ አይደለም ሲል ሀሳቡን ገልጿል። ብዙ የቼልሲ ደጋፊዎች ማሬስካ ላይ ጥያቄ አላቸው። ዞላ የፍቅር የማሬስካ ጨዋታው ለቶፕ ሲክስ ክለቦች ፈተና ነው፣ ቼልሲ የሚቸገረው በሎ ብሎኬ ለሚጫወቱት ነው ሲል ሀሳቡን ገልጿል። በጣም የሚያስማማ ነው። በተለይ ደረጃቸው ከአስርና ከዛ በላይ ደረጃ ላይ የሚገኙ ትንንሽ ክለቦች ለቼልሲ እጅጉን ፈታኝ ናቸው ብሎ መናገር ይቻላል። ዜዳ ሲቫኦ ቋሚ መሆን አለበት ማሸነፍ ከፈለገ ሲል ሀሳቡን አስፍሯል። አብዲ ቻለው ኢንዞ ቤንች ሆኖ ላቢያና ካይሴዶ ማጣመር አለበት ማሪስካ ሲል ሀሳቡን አስፍሯል። እንግዲህ በርካታ ደጋፊዎች ናቸው ሀሳባቸውን እየሰጡ የሚገኙ ኮሜንቶቻቸውን ማንበብ እዚህ ጋር ላብቃና የአስረኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብሮችን ቶሎ ቶሎ ልግለጽላችሁ። ብራይተን ከሊድስ ዩናይትድ ቅዳሜ 12 ሰዓት ላይ፣ በርንሌ ከአርሰናል፣ ክሪስታል ፓላስ ከብሬንትፎርድ፣ ፉልሃም ከወልቭስ፣ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ቅዳሜ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ቶትንሃም ከቼልሲ 2 ሰዓት ከ30፣ ሊቨርፑል ከአስቶንቪላ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። ሁድ ዌስትሃም ከኒውካስ ኒውካስል ማንቸስተር ሲቲ ከበርንማውዝ፣ ሰኞ እንደዚሁ ሰንደርላንድ ከኤቨርተን የሚያደርጉት ጨዋታ ይጠበቃል። ቼልሲ እንግዲህ ሁለት ተኩል ላይ በሃይተር ትሬን ከቶትንሃም ጋር የሚያደርገው ጨዋታ እንግዲህ በጉጉት ይጠበቃል። ጨዋታውን በተመለከተ የሚወጡ አዳዲስ መረጃዎች ሲኖሩ ተከታትዬ የማቀርብላቸው ይላል። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። መልካም ጊዜ።